ሰርጉን አቋርጦ ቀዶ ጥገና የሰራው ሐኪም ዶክተር ብሩክ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በቤሌ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ነው። ወጣቱ ሐኪም ታዲያ የራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚውን ቀዶ ጥገና በማድረግ ህይወት የማዳኑ ጉዳይ የአካባቢው ነዋሪዎች መነጋገሪያ ሆኗል። የሰርጉ ዝግጅት ከነበረበት ከ40 በላይ ኪሎ ሜትር በላይ ወደ ሆስፒታል ተጉዞ ቀዶ ጥገና በማድረግ የሰው ህይወት ማዳን መቻሉን ዶክተር ብሩክ ለሚዲያ ተናግረዋል። ወጣቱ ሐኪም የተሟላ የቀዶ ጥገና ሕክምና ገና በቅርቡ በጀመረው ሆስፒታል የመጀመሪያው ስፔሻሊስት ቅጥር ሲሆን፣ በሆስፒታሉ ሥራ ከጀመረም ገና ሶስት ሳምንቱ ነው። በቀዶ ጥገና የታከመው በሽታ ከጨጓራ ህመም ጋር ተያይዞ የሚከሰትና ህይወትን አደጋ ላይ የሚጥል ሲሆን፣ ታካሚው በሰዓቱ ህክምና ባይደረግለት ኖሮ ህይወቱ ሊያልፍ ይችል እንደነበረም ነው የተገለጸው። ቀዶ ጥገና የህክምና ባለሙያዎች የቡድን ስራ ነው ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገናው ለተሳተፈው የህክምና ቡድን ምስጋና አቅርቧል። የቀዶ ጥገና ህክምናው የተደረገለት የአርባ ዓመት ታካሚ በጥሩ ጤንነት ላይ እንደሚገኝ የገለጸው ዶክተር ብሩክ ከዚህ የምበልጥ ደስታ የለም ብሏል። በሙያ የፈጸምኩትን ቃለ ማላና የገባሁትን ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ ብሏል ወጣቱ አክም ብሩክ ወይሻ ሚኪነኝ ከሚኪታ ቦርንፎይንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ጎዩልኝ።